ግራህን ሲመቱህ ቀኜን ስጥ ብሎ ያዘዘው ጌታ ሎሌው በጥፊ ሲመታው ለምን ትመታኛለህ? ያለው ለምን ይሆን? ከሎሌዎቹ አንዱ ኢየሱስን በጥፊ መታው። በሕይወቶ ትልቅ ችሮታ ያደረጉለት ሰው ቢከዳው ምን ይሰማውታል? በጥፊ የመታው የፈጠረው አምላኩን መሆኑን ቢያውቅ ምን ይሰማው ይሆን? በጥፊ የመቱት እርሶ ቢሆኑስ? ሰላም በመላው ዓለም የምትገኙ ውድ የቻናላችን ተከታታይ ቤተሰቦች፣ በዛሬው መሰናዶችን ሰሙነ ሕማማትን በማስመልከት ፊታችንን ሕማማቶች የሚያስታውሱ ታሪካዊ እውነቶችን በመጠሉ እናስታውሳችሁ ወደናል። በመሆኑም ይህን የክርስቶስን ሕማም ለጓደኞቻችሁ በማጋራት ሕማሙን እንደ ሕማማችን እናስታውስ እያለን እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ እናሳስባለን። ለምን ትመታኛለህ ጌታችን መጀመሪያ የተወሰደው ክፋትንና ተንኮልን ወደ ተሞላው ሽማግሌ ወደ ሀና ነበር። በህጉ መሰረት ብቻውን ለመመርመር ስልጣን ባይኖረውም አሳስሮ እስከ ልፍኙ ድረስ አስመጣው። ከፊቱ ካስቆመ በኋላ ሀና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ሲያስተምር የካህናት አለቆቹ ሀናና ቀያፋ ብዙ ጊዜ ሰምተውታል። ማን ስልጣን ሰጠ ብለው ሲጠይቁትም ነበር ለምሳሌ ሲያስተምር ምሳሌ ሆኖ የተናገረው ስለ እነርሱ እንደሆነ አውቀው ሲበሳጩም ነበር። አሁን ካሳሰረውና ካስመጣውን በኋላ ግን ትምህርቱን ሰምቶ እንደማያውቅ ሆኖ እንደ አዲስ ጠየቀው። ጌታችን እኔ በግልጥ ለዓለም ተናገርኩ፣ አይሁድ በሚሰበሰቡበት በምኩራብና በመቅደስ እኔ ሁልጊዜ አስተማርኩ፣ በስውርም ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእነርሱ የተናገርኩትን የሰሙትን ጠይቅ። እነሆ እነዚህ እኔ የተናገርኩትን ያውቃሉ ብሎ መለሰለት። ይህንንም ሲል በዚያ ቆሞ የነበረው ከሌሎቹ አንዱ ለሊቀ ካህናቱ እንዴት መልሳለህን ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የሐዲስ ኪዳን ሊቀ ካህናት ፊቱን በጥፊ መታው። የጌታችንን ፊት በጥፊ በማማታቱም ከዚያች ሰዓት ጀምሮ ለ18 ሰዓታት የሚቀጥለውን የጌታችን መደብደብና ግርፋት አስጀማሪ ሆነ። ነብይ ዳዊት አቤቱ ፊትህን እሻለሁ ያንተን ፊት አቤቱ እሻለሁ፣ ፊትህን ከኔ አትመልስ ብሎ የዘመረለትን የአምላክን ፊት ሎሌ በጥፊ መታው። መላእክት ሊያዩት የማይቻላቸውን በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የሚቆሙለትን ፈጣሪ ፊቱን በጥፊ መታው። ነቢዩ ሙሴ እባክን ፊትህን አታሳየኝ ብሎ የለመነውን ፈጣሪ ፊት አንድ ሎሌ በጥፊ ሲመታው ቢያይ ምን ይሊሆ ኢየሱስም ዞር ብሎ ተመለከተው። ጴጥሮስ ጌታውን ለሶስተኛ በካደበት ጊዜ ጌታችን ከሸንጎ ታስሮ ወደሚያድርበት ምድር ቤት እየተወሰደ ነበር። ጴጥሮስ ሰውየውን አላውቅም እያለ ሲምልና ሲገዘት፣ ያን ጊዜ ዶሮ ጮኸ። ጌታም ዞር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ ሶስት ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። የዋሁ ጴጥሮስ በሎሌዎቹ ተከቦ ሰውየውን አላውቀውም እያለ በሚያስረዳበት ሰዓት መምህሩ ክርስቶስ ዞር ብሎ ተመለከተው። ጴጥሮስ ሶስት ጊዜ አላውቀውም ብሎ የካደው ጌታ እኔ ግን አውቅሃለሁ ሲል ዞር ብሎ ተመለከተው። ክርስቶስ እንደታሰረ በዓይኖቹ ተመለከተው። ጴጥሮስ ያታውቀኝም ምን በገሊላ ባህር አሳ ስታጠምድ የጠራው በባህር ላይ እንድትራመድ ያደረግኩ ከአሳው ሆድ ውስጥ ገንዘብ አውጥተህ ለእኔና ለአንተ ግብር ክፈል ያልኩ ከሰዓታት በፊት እግርህን ያጠብቁት እኔን አታውቀኝም የሚሉ አይኖች ጴጥሮስን ተመለከቱት። ጴጥሮስ በካደበት በዚያች ቅጽበት የጌታን አይኖች ሲመለከት ምን ተሰምቶት ይሆን? እስከ ልብ ድረስ ዘልቀው የሚያዩት አምላካዊ አይኖች ለዚህ ሐዋርያ ምን መልእክትን ተናግረው ይሆን? ይህን ሐዋርያ አግኝቶ ማን ጠይቆ በነገረን? እሱ ያየውን ጌታ ከሶስት ጊዜ አልፈን ሶስት ሺህ ጊዜ በኃጢአታችን ለካድ ነው፣ ለእኛ ማን ጠይቆ በነገረን? እንደ ጴጥሮስ ስንክደው ዘውትር የሚያየንን ጌታ ማየት ለተሳነን ለእኛ የጌታን የአይኑን መልእክት ማን ጠይቆ በነገረን። ጴጥሮስ ጌታንም ባየበት ቅጽበት ልቡ ድረስ የሚወጋው በሐዘን የሚያቃጥለው ጸጸት ተሰማው። የጌታ አይኖች በቁጣ የተሞሉ አልነበሩም። ጴጥሮስን ግን በጸጸት ጦር ልቡን የሚወጉት ሆኑ። ቀድሞ ያልተሰማው የዶሮ ጩኸት አሁን ዘልቆ ተሰማው። ሌሎች ቢክዱ እኔ አልክድህም ብሎ ተናግሮ ሶስት ጊዜ መካዱን አሰበ። ከሁሉ ይልቅ ሰወደው ከሁሉ ቀድሜ እክደው ብሎ ተንገበገበ። ስለዚህም ለክህደት ካደረገው እሳት ከሚሞቅበት ግቢ በሕሊናው አይን የጌታን አይኖች በሕሊናው ጆሮ የዶሮውን ጮት እየሰማመቅ ወጣ። ከአጥር ውጭ ወጥቶም መረር ብሎ አለቀሰ። ጴጥሮስ፣ ጌታ ሆይ ይቅር በለኝ፣ በድንገት ፈርቼ ነው የካድኩ፣ ሎሌዎቹ ሲያዋክቡኝ ነው እያለ ይቅርታን አልጠየቀም፣ አለቀሰ እንጂ ይቅርታን አልለምነም። ምክንያቱም የእምባ ዘለላዎች ይቅርታን ያገኛሉ እንጂ ይቅርታን አይለምኑም እንዳለ ሊቁ ቅዱስ እምብሮስ። ስለዚህ የዋሁ ጴጥሮስ ቃል ሳይተነፍስ በጨለማ ውስጥ ብቻውን ምርር ብሎ አለቀሰ። ጌታ አይቶታልና ስለበደሉ በደሉ ምርር ብሎ አለቀሰ። ጌታችን ሆይ ወደ እኛም ተመልከት፣ ስለ ኃጢአታችንም እንድናለቅስ አድርገን ይላል ሊቁ አክሎም እንባ በርግጥም ኃይል አለው። የሰው ልጅ ኃይሉን እግዚአብሔር የሚያሸንፈው በእንባው ነው። እግዚአብሔር የሚያለቅሱ አይኖች ላይ አይጨክንም በፍጹም። ጸሰት የምታለቅስ ነፍስ አይቶ እግዚአብሔር አውከውኛልና አይኖችሽን ከእኔ መልሽ ይላል። ስለዚህ እንዲህ አይነትን እንባ ለማፍሰስ በጌታችን አይን መታየት ይፈልጋል። ጴጥሮስ በእንባ ውሃ ክህደቱን አጠበው። ይህን እንባ እንዲሰጥን በአባቶቻችንና በእናቶቻችን እምባ በራሰው የቤተ ክርስቲያን ቅጽር ውስጥ ተሰብስበን ወደ ጴጥሮስ አምላክ እንዲህ እያለን በዘውትር ጸሎታችን ላይ እንጮኋለን። አቤቱ በደሌና ነውሬን የሚያጥብ እንባ ስጠኝ። አቤቱ አንተን የሚያገለግል እንባ ስጠኝ። አቤቱ የሚያቃጥል እንባ ስጠኝ። አቤቱ ከአይኔ ፈሶ የአካሌን እድፍ የሚያጥብልኝን እንባ ስጠኝ። የተጸጸጡ ሰዎችን እንባ የምትቀበል ጌታ ሆይ ውድ ተመልካቾቻችን ትረካችንን እዚህ ድረስ ከተከታተላችሁት፣ ዝግጅቱን በእርግጥም እንደወደዱት እርግጠኞች ነን። ከተለያዩ መጽሐፍት የሚገኙ መንፈሳዊ ታሪኮችንና ተጋድሎዎችን እየሰሙ የወተውን ሊቀይሩ ከወደዱ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ መንፈሳዊ ተረኮችን ያዳምጡ። እንዲሁም በየጊዜው የሚለቀቁ መንፈሳዊ ትረካዎች እንዲደርሶ የደወል ምልክቷን ይጫኑ። አሁን ወደ ጀመርነው ታሪክ እንመለስ። አብራችሁን ሁኑ። ወዳጆቼ እስኪ ለልባችንና ለግብራችን ቅርብ የሆነ ጥያቄ እናንሳ። ባችንና ለግብራችን ቅርብ የሆነ ጥያቄ እናንሳ። ሎሌው ጌታችን መጥቷል ብለን የመጠየቃችንን ያክል እኔ እስኪ ጌታዬን በጥፊ መትቼው አውቅ ነበር ወይ ብለን እኛነታችን እንጠይቅ። እስኪ ጌታን ለጌታዎቹ ሲል በጥፊ የመታውን ይህን ሎሌ ጨካኝና ያጎረሰውን እጅነካሽ ነካሽ ብለን ባሰብንበት ሕሊና ራሳችንን እኛ ስለ ክርስቶስ መቼ የሆን ሲቀርበን የራቅ ነው ሲያቅፈን የገፋ ነው። ሲወደን የጠላ ነው። ሲያዝንልን ያዘንድበት። ሲያውቅልን አታውቅም ያል ነው። ሲሰጠን ያማረር ነው። ሲነሳን ደግሞ ሳትሰጠ ብለን ያማ ነው። መቼ እንደሆነ እናስብ እስኪ ጥፊ ለክርስቶስ። በጥፊ ከመመታቱ በፊትም በጥፊ ከመመታቱ በኋላም የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ሆኖ የዘወትር ጥፊያችን በድርጊታችን እየተገለጸ ከእርሱ ርቆ የማያውቅ ሆኖብን ስንቶቻችን በጥፊ መተነው ይሆን? በአንደበታችን የማይገባ ንግግር ተናግረን፣ በአይኖቻችን ሊታዩ የማይገቡ እይታዎችን ተመልክተን፣ በጆሮአችን ልንሰማቸው የማይገቡ ጸያፍ ድምፆችን አድምጠን፣ በእጆቻችን ልንነካቸው ያልተገቡትን ተቀሰን፣ በእግሮቻችን ባልተገባን ቦታ ተገኝተን፣ በልባችን የማይሆነውን ተመኝተን፣ በገንዘብ እጃችን ከቤቱ ከፊቱ የራቅን አንፈልግን ብለን በግብራችን ስንት ጊዜ ይሆን በጥፊ የመታው ነው የአንድ ጊዜው ጥፊስ አልበቃና ልባችንን ሳልመለስ ብሎ ወዳላለቀው በደላችን በመራመድ ስንት ጊዜ በግራና በቅኝ ደጋግመን መጥ ነው ይሆን ሎሌው ለጌቶቹ ሲል የጌቶችን ጌታ የአንድ ጊዜው ጥፊስ አልበቃና ልባችንን ሳልመለስ ብሎ ወዳላለቀው በደላችን በመራመድ ስንት ጊዜ በግራና በቅኝ ደጋግመን መጥ ነው ይሆን ሎሌው ለጌቶቹ ሲል የጌቶችን ጌታ ክርስቶስን በጥፊ መታው? እኛ ስለ የትኛው ጌታ ብለን ይሆን ደጋግ በመበደልና ከደጁ በመራቅ በጥፊ ደጋግመን የመታ ነው? በእውነት ደጋግሞ በሰጠን ሕይወት ፈንታ ራሳችን ሞትና በደል እያዘነብን በእኛ ሞት ስለምን ክርስቶስን እየደበደብን እናሳምመው? ሁላችንም ወደ ራሳችን ተመልክተን ክርስቶስን በጥፊ ከመምታት ተመልሰን በንስሐ እንድንመለስ በውላዲታ አምላክ አዛኝነት ቅርባይነቱን አያርቅብን። ክርስቶስ ለሁላችንም ወደ ቤቱና ወደ ልቡ መመለስን በፍቅሩ እንደ ቸርነቱ ያድለን። አሜን። ውድ የቻናላችን ተከታታዮች፣ በቀጣይ በአዲስ አስተማሪ ታሪክ እስከምንገናኝ እግዚአብሔር ሰላም ከሁላችንም ጋር ይሁን። አሜን።